የሀገር ውስጥ ውድድሮች ተራራዊ መግፋት ያክል ከባድ የሆኑበት ማንቸስተር ዩናይትድ በአህጉር አቀፍ መድረክ ግን አሁንም በጥንካሬው ቀጥሏል። አሰልጣኝ ኤሪክ ቴናም በመተካት ከሊዝበን ማንቸስተር የደረሱት ሩብና ሞሪም ለአስከፊ የውድድር አመታቸው መካሻ ከሆነላቸውም በኤሮፓ ሊግ ለፍጻሜ ለመድረስ የተቃረቡበትን ውጤት አስመዝግበዋል። በእንግሊዝ ፕሪምየር ሊግ ካደረጓቸው 26 ጨዋታዎች ስድስቱን ብቻ ያሸንፉት ፖርቱጋላዊ አሰልጣኝ በኤሮፓ ሊግ ግን አንድም ጨዋታ ሳይሸነፉም የመድረኩ ጠንካራ ተፎካካሪ ሆነው ቀርበዋል። ማንቸስተር ዩናይትድ በሀገር ውስጥ ያስመዘግ ገበው ደካማ ውጤት በቀጣይ ዓመት በአውሮፓ መድረክ በሁሉም ውድድሮች እንዲሳተፍ ዋስትና የሚሰጠው ባይሆንም በአቋራጭ የአውሮፓ ሊግን በማሸነፍ በአንድ ድንጋይ ሁለት ወፍ እንዲሉም እድሉ ለማግኘት ግስጋ ሲሆን አሳምሯል። በአውሮፓ ሊግ ግማሽ ፍጻሜ የመጀመሪያ ጨዋታ ወደ ስፔን ተጉዞ ከአትሌቲክ ቢልባኦ ያደረገውን ጨዋታ 3 ለ 0 አሸንፎ ተመልሰዋል። አትሌቲክ ቢልባኦ በሜዳ የሚደረገውን የአውሮፓ ሊግ ፍጻሜው በማሸነፍ በታሪኩ ለመጀመሪያ ጊዜ የአህጉሩን ዋንጫ ለማሳካት ትልቅ ሕልም ቢኖረውም ጉዞው ገና በግማሽ ፍጻሜው በዩናይትድ የፍድ እንቅፋት ገጥሞታል። ምሽት አራት ሰዓት ላይ በሳንማሜስ በተደረገው ጨዋታ ብሩኖ ፈርናንዴዝ በጨዋታና በፍጹም ቅጣት ምት ሁለት ግቦችን ሲያስቆጥር ካዝሜሮ ደግሞ ቀሪዋን ግብ ከመረባ አሳርፏል። ገና በሰላሳ ሰባተኛው ደቂቃ ተከላካዩ ዳኒ ቪቪያንን በቀይ ካርድ ያጣው ባለሜዳው ክለብ ስልሳ ደቂቃዎችን በጎዶሎ ተጫዋች መጫወቱም የባስኩን ክለብ ፈተና ከባድ አድርጎበታል። ፖርቱጋሊ አማካይ ብሩኖ ፈርናንዴዝ በአውሮፓ ሊግ በታሪኩ 27 ግቦችን በማስቆጠር 34 ግቦችን ካስቆጠረው ፔርሜሪኮ በመያንግና 30 ግቦችን ካስቆጠረው ራዳሚል ፋልካው በመቀጠል ሶስተኛው ከፍተኛ ግብ አግቢ ሆኗል። ተጫዋቾቻቸው ከአሁኑ ጀምሮ የመልሱን ጨዋታ ማሰብ እንደሚጠበቅባቸው የተናገሩት የቀይ ሰይጣናቱ አሰልጣኝ ሩበን አሞሪም በውጣ ውረድ ውስጥ አብረዋቸው ለተጓዙት ደጋፊዎቻቸው አንድ ነገር ማበረከት እንደሚፈልጉም አሳውቀዋል። በሌላ የግማሽ ፍጻሜ የመጀመሪያ ጨዋታ ቶተንሀም ሆት ስፐር ቡዶ ጊልሜትን ሶስት ለአንድ አሸንፈዋል። ባጋጠመው የበርካታ ተጫዋቾቹ ጉዳት ምክንያት በውስጥ ውድድሮች በትልቁ የተፈተነው የሰሜን ለንደኑ ክለብ አሁን በአውሮፓ መድረክ ወሳኙ ምዕራፍ ላይ ደርሷል። በእንግሊዝ ፕሪምየር ሊግ በ19 ጨዋታዎች ተሸንፈው 16ኛ ደረጃ ላይ የሚገኙት አውስትራሊያ አሰልጣኝ አንጌ ፖስቴኮግሉም ስማቸውን ለማደስ ሁነኛ አጋጣሚ አግኝተዋል። ትላንት ምሽት በሜዳቸው ባደረጉት የመጀመሪያ ጨዋታ ብሬናን ጆንሰን፣ ጄምስ ማዲሰን ና ዶሚኒክ ሶላንኬም የማሸነፊያ ግቦቹን አስቆጥረዋል ደግሞ የኖርዚያኑ ክለብ ብቸኛ ግብ ያስቆጠረ ተጫዋች ሆኗል። የቶትናሞ ስፐር አሰልጣኝ አንጌ ፖስቴ ኮግሉም የመልሱ ጨዋታ ከባድ ቢሆንም የተቻላቸውን ሁሉ አድርገው ለፍጻሜ ለመድረስ እንደሚዘጋጁም ተናግረዋል። በሳንማሚስ ማሜስ በሚደረገው የኤሮፓ ሊግ ፍጻሜ የማንቸስተር ዩናይትድ ና አትሌቲክ ቢልባ አሸናፊ ከቶትናሞ ስፐር ና ቡዶ ግልሜት አሸናፊ የሚገናኝም ይሆናል።